የኤርትራ ጦር በኢትዮጵያ ግዛቶች ዘግናኝ ጥቃት እየፈጸመ ነው። የሻቢያ ጦር በተቆጣጠራቸው የኢትዮጵያ ስፍራዎች ዘግናኝ ጥቃቶች እያደረሰ ሲሆን በቀን ከ15 እስከ 20 ሴቶች በሻቢያ ወታደሮች እንደሚደፈሩ ኤኤፍቢ ዘግቧል። በሌላ በኩል ኤርትራ ከአሜሪካ በኩል ስለ ጦሩ የወጣውን መረጃ በተመለከተም አዲስ ማብራሪያ ሰጣለች። ቀዳሚው ዘገባችን ነው። ጄኔራሉ የፋኖ አመራሮች በጎረቤት ሀገራት ድንበር አካባቢ ተደብቀዋል አሉ። የፋኖ ኃይሎች አንድነት ድርጅት በመሰረቱ ማግስት በግምገማ የተቀመጡት ጀነራሎች እና የፖለቲካ አመራሮች እነዘመነ ካሴና ኃይላቸው ተመቶ በድንበር አካባቢ ተደብቀዋል ብለዋል። እናስደምጣቸዋለን። የኢትዮጵያ ጤና ባለሙያዎች ንቅናቄ አባሎቹ ያለምንም ቅድሚያ ሁኔታ እንዲፈቱ አስጠነቀቀም። መንግስትን ያስደነገጠውን የተደራጀ የጤና ባለሙያዎችን ዘመቻ እየመራ የሚገኘው የጤና ባለሙያዎች ንቅናቄ በስር ላይ የሚገኙ ሐኪሞች በአስቸኳይ እንዲፈቱ አሳስበዋል። እንመለስበታለን። በውጭ ዜና ዘገባችን ሩሲያና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ መስማማታቸውን እንነግራችኋለን። ጥና ስትልን ውድ አንዳፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት ዓመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስካያመድ ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ1 እስከ ባለ4 መኝታ በሚፈልጉት የካሪ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። የኤርትራ ጦር በኢትዮጵያ ግዛቶች ዘግናኝ ጥቃት እየፈጸመ ነው። የሻቢያ ጦር በተቆጣጠራቸው የኢትዮጵያ ስፍራዎች ዘግናኝ ጥቃቶችን እያደረሰ ሲሆን በቀን ከ15 እስከ 20 ሴቶች በሻቢያ ወታደሮች እንደሚደፈሩ ኤኤፍቢ ዘግቧል። በሌላ በኩል ኤርትራ ከአሜሪካ በኩል ስለ ጦሩ የወጣውን መረጃ በተመለከተም አዲስ ማብራሪያ ሰጣለች። ኤኤፍቢ የኤርትራ ጦር በተቆጣጠራቸው የኢትዮጵያ ግዛቶች እየፈጸመ ያለውን ዘግናኝ ጥቃት በተመለከተም አስደንጋጭ ዘገባን ይዞ ወጥቷል። ተለይም በኢሮብ አካባቢ የሻቢያ ጦር ግድያና ስርዓትን ጨምሮ የመድፈር የመሰወርና ለውትድርና የመመልመል ድርጊቶችን እየፈጸመ እንደሆነ አትቷል። በኢትዮጵያና ኤርትራ መሀል ለዓመታት የዘለቀ የድንበር ይገባኛል ውዝግብ እንዳለ የሚያስታውሰው ዘገባው ከሰሜኑ ጦርነት መቀስቀስ በኋላ የኢሮብ ወረዳ ሙሉ ለሙሉ በኤርትራ ወታደሮች እጅ መውደቁን አስታውሷል። የአካባቢው ነዋሪዎችን ያነጋገረው ኤኤፍቢ የኤርትራ ወታደሮች አካባቢውን ከተቆጣጠሩበት ዕለት አንስቶ የማያቋርጥ ጥቃት በኗ ተማሪዎች ላይ እንደሚፈጽሙ ተናግረዋል። አንድ የአዲግራት ሆስፒታል ዶክተር ለዘግባው በሰጠችው ቃል በቀን ከ15 እስከ 20 ሴቶች በኤርትራ ወታደሮች ተደፍረው ሪፖርት ይደረግልናል ስትል ጦሩ በዘግናይ ጥቃቱ መቀጠሉን አንስታለች። በእንዲህ መልኩ በኢትዮጵያ ግዛቶች ኢትዮጵያውያን ላይ ያልተቋረጠ ጥቃት እየፈጸመ ያለው ሻቢያም ከሰሞኑ በአሜሪካ ምክር ቤት ስለ ጦሩ አንድ መረጃ ወጥቶ ነበር። ምክር ቤቱ በሪፖርቱ የኤርትራ ጦር ከኢትዮጵያ ጋር ለመዋጋት እየተዘጋጀ እንደሆነ ገልጾ ኢትዮ ኤርትራ ቋፍ ላይ ናቸው ብሎ ነበር። በጉዳዩ ላይ ኤርትራ ትናንት መልስ ሰጥታለች። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር በዋሽንግተን ኤምባሲው በኩል ለአሜሪካ የውጭ ጉዳይ ቋሚ ኮሚቴ ምላሽ ሰጥቷል። ኤርትራ በኤምባሲዋ በኩል ለአሜሪካ በሰጠችው ምላሽ ለቋሚ ኮሚቴው የግምገማ ሪፖርት ያቀረቡት ባለሙያዎች በርካታ የተሳሳቱ ክሶችንና አመለካከቶችን አቅርበውብኛል ብላለች። በኤርትራ ላይ ያልተረጋገጡ ክሶችን በድጋሚ አቅርቧል የተባለው የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ የኢትዮ ኤርትራ ጦርነት ሊፈነዳ ተቃርቧል ብሏል። ለዚህም እንደ ምክንያት ያቀረበው የፕሪትሮ ስምምነት ሙሉ በሙሉ አለመፈጸም ጋር ተያይዞ የኤርትራ ጦር ከትግራይ ኢትዮጵያ ባለመውጣቱ ነው ብሏል። ኤርትራ ለዚሁ ክስ በሰጠችው ምላሽ አለኝ ያለችውን እውነት መግለጽ ግድ የሚባልበት ጊዜ ላይ ደርሻለሁ ብሏል። በቋሚ ኮሚቴው ግምገማም በኤርትራና በኢትዮጵያ መካከል ስለተፈጠረው ውጥረት ኤርትራን ወታደሮችን በማንቀሳቀስ ጭምር እንደ ተንኳሽ አድርጎ ማቅረብ መሬት ላይ ያለው እውነትን የሚያዛባ ነው ብላለች። ኤርትራ ለጦርነት እየተንቀሳቀሰች አይደለም ያለው ኤምባሲው ምላሽ አስመራ በኢትዮጵያ ላይ ቀስቃሽ ወታደራዊ እርምጃም ሆነ የፖለቲካ ትንኮሳ ለማድረጓን ማረጋገጥ ይቻላል ብሏል። ነገር ግን በቀጠናው የተፈጠረው ውጥረት የጦርነት መቀስቀስ ስጋት ያስከተለው ከኢትዮጵያ በኩል የባህር ዳርቻን በኃይል ስለመቆጣጠር በመጣ ግፊት ነው ስትልም ኤርትራ ክሱን ተከላክላለች። በምስራቅ አፍሪካ ብሎም በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የመነጨው ከተቻለ በዲፕሎማሲያዊ እና በሕጋዊ መንገድ አስፈላጊ ከሆነ በኃይል ከሚለው ከኢትዮጵያ መሻት ነውም ብላለች። ለዚህም በኢትዮጵያ በኩል በስፋት እየታየ ነው ያለችውን ወደብና የባህር ጠረፍ ግዛትን ለመቆጣጠር ያለመቀስቀሳ የሚዲያ ዘመቻዎች ተጠቅሳለች። ይህም በዓለም አቀፍ ግንኙነት ተቀባይነት የሌለው ሀሳብ ነው ያለችው ኤርትራ በቀጠናው አስፈላጊ ውጥረት እንዲሰፍን ማድረጉን ጠቁማለች። በጉዳዩ ላይ የአሜሪካ ሴኔት የውጭ ግንኙነት ኮሚቴና ሌሎች የሚመለከታቸው የፖሊሲ ባለሙያዎች ጉዳዩን በአግባቡ መጠራት አለበት ስትልም አሳስባለች። ኤርትራ የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ግምገማ መድረክ ላይ የቀረበባት ሌላኛው ክስ ጦሯን ከትግራይ ኢትዮጵያ ግዛት አላስወጣችም የሚለው ነው ለዚሁ ክስ በሰጠችው ተሰማምላሽ፣ የኤርትራ ወታደሮች አሁንም በትግራይ የኢትዮጵያ ግዛት ውስጥ ናቸው ተብሎ የቀረበው መረጃም ፍጹም ሐሰት ነው ስትል አስተባብላለች። ኤርትራ እንዲህ አይነቶቹ በጦሬ ላይ በተደጋጋሚ የሚቀርቡ ክሶች ሉዓላዊነት የኔ የሚጥሱ ናቸውም ስትል አቤቱ ታሰምታለች የኤርትራ ወታደሮች የሰሜኑን የኢትዮጵያ ጦርነቱ ካበቃ በኋላ ሙሉ በሙሉ በሉዓላዊ ግዛቶቿ ውስጥ ሰፍረው እንደሚገኙም ጠቁማለች። ጄኔራሉ የፋኖ አመራሮች በጎረቤት ሀገራት ድንበር አካባቢ ተደብቀዋል አሉ። የፋኖ ኃይሎች አንድነት ድርጅት በመሰረቱ ማግስት ለግምገማ የተቀመጡት ጄኔራሎችና የፖለቲካ አመራሮች እነ ዘመነ ካሴን ኃይላቸውን ተመቶ በድንበር አካባቢ ተደብቀዋል ብለዋል። ጄኔራሉ ይህን ያሉት የሁሉም ጎጃምና የደቡብ ጎንደር ወታደራዊና የፖለቲካ አመራሮችን እንዲሁም የባህር ዳር የደብረ ማርቆስና የደብረ ታቦር ከተማ ከፍተኛ አመራሮችን ሰብስበው ነው በዘመቻው አንድነት ተባብረው ሲዋጉ የሰነበቱት አራቱ የፋኖ አደረጃጀቶች አንድ ድርጅት በመሰረቱ ማግስት ጄኔራሎችና የፖለቲካ አመራሮች ባህር ዳር ስብሰባ ተቀምጠዋል። የባህር ዳሩን ስብሰባ የመሩት ጄኔራሉ ከሰሞኑ የጋራ ድርጅት ለመመስረት በሱዳን ድንበር አካባቢ ለመጀመሪያ ጊዜ በአካል ስለተገናኙት የአራቱም ቀጠና የፋኖ መሪዎች ተናግረዋል። የባህር ዳሩን ግምገማ የመሩት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ፋኖ መሪዎችን ሕይወታቸውን ለማትረፍ በድንበር አካባቢ እየተሽሎከለኩ ነው ብለዋል። ጀነራሉ የፋኖ መሪዎች ሕይወታቸውን ለማትረፍ በጎረቤት ሀገራት ድንበር አካባቢ እየተደበቁ ነው ያሉት እነ ዘመነ ካሴ ሬዎዳጆ ደሳሌ ሲያስብ ሸዋ ጎንደር ቋራ ላይ የአንድነት ድርጅት መስረተው ወደ ቀያቸው መመለሳቸው ከተነገረ በኋላ ነው። በጎጃምና በጎንደር የተሰማረው መከላከያ ሰራዊት አዛዦችና የፖለቲካ መሪዎች በተሳተፉበት ስብሰባ፣ ስብሰባውን የመሩት ጄኔራል ፋኖ ተሽመድምዷል የሚል ሪፖርት አቅርበዋል። ወታደራዊና የፖለቲካ አመራሮችን አንድ ላይ ሰብስበው ግምገማ ያደረጉት ጄኔራል መሐመድ ተሰማም የጎንደርና ጎጃም ፋኖን አድቅቀነዋል ብለዋል። ጀኔራሉ በባህር ዳሩ ስብሰባ የፋኖ ተዋጊ ኃይል በከፍተኛ ደረጃ ተመቷል ያሉ ሲሆን የጎጃምና የደቡብ ጎንደር ቀጠናዎች የውጊያ አደረጃጀትም ፈርሷል ብለዋል። እንደ ጀኔራሉ አገላለጽ የፋኖ መሪዎች ራሳቸውን በሕይወት ለማቆየት በየበረሃውና በጎረቤት ሀገር ድንበር የመደበቅ ስልት ላይ ተወጥረዋል ማለታቸው ተሰምተዋል። አክለውም ባደረግነው ስልታዊ ኦፕሬሽን የጽንፈኛውን ቡድን አከርካሪ ተሰብሮ ከውጭና ከውስጥ የኢትዮጵያ ታሪካዊ ጠላቶች ጋር ለመፍጠር የሞከረው ትብብር መክኖበታል ብለዋል ጀኔራሉ። በመድረኩ ላይ አቅርበውታል የተባለው ግምገማ የፋኖ ኃይል ዳግም ማንሰራራት በማይችልበት ደረጃ ተመቶ ከምን ጊዜውም የተሻለ ሰላም መስፈኑን ነው የተናገሩት። ይሁን እንጂ መሬት ላይ ያለው ሁኔታ አሁንም ከባድ ውጊያዎች እንደቀጠሉ መሆናቸውን ያመላክታሉ። የአማራ ክልሉን ጦርነት የውጊያ ሁነቶች በየቀኑ የሚመዘግበው የአሜሪካው ተቋም አክሌድ ባወጣው ሳምንታዊ ሪፖርት ውጊያዎች መቀጠላቸውን አስታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ አባሎቹ ያለምንም ቅድመ ሁኔታ እንዲፈቱ አስጠነቀቀም። መንግስትን ያስደነገጠውን የተደራጀ የጤና ባለሙያዎችን ዘመቻ እየመራ የሚገኘው የጤና ባለሙያዎች ንቅናቄ በስር ላይ የሚገኙ ሐኪሞች በአስቸኳይ እንዲፈቱ አሳስቧል። ወዲህ ደግሞ የቀጠለውን የስራ ማቆም አድማ የተቀላቀሉ የዩኒቨርሲቲ ሆስፒታሎች ሬዚደንትና ኢንተርን ሐኪሞችን ግቢ ለቀው እንዲወጡ እየተደረገ ነው። በትምህርት ላይ የሚገኙ ሐኪሞች ስራ ያቆሙ የመደበኛ ጤና ባለሙያዎችን ክፍተት ሞልተው እንዲሰሩ የቀረበላቸውን ጥያቄ ውድቅ አድርገዋል። መንግስት የቀረቡለትን 12 የተቆጠሩ የጤና ባለሙያዎችን የመብት ጥያቄዎች በማሰርና በመዋከብ መቀጠሉ 13ኛ ጥያቄ እንዲያክል እንዳስገድደው ንቅናቄው አስታውቋል። የንቅናቄው 13ኛ ጥያቄ ሆኖ የቀረበው መብታቸውን በመጠይቃቸው ብቻ የታሰሩ የጤና ባለሙያዎች ያለምንም ቅድመ ሁኔታም እንዲፈቱ የሚጠይቅ ነው። ባለፉት ቀናት የውጭ ሀገር ዜግነት ያላቸው ሀኪሞችን ጨምሮ ከ80 በላይ የጤና ባለሙያዎች ባለሙያዎች ለእስር መዳረጋቸውን ንቅናቄው አስታውቋል። ከሰሞነኛው የጤና ባለሙያዎች ከፊል የስራ ማቆም አድማ ጋር በተያያዘ አንድ ሱዳናዊ ሐኪምን ጨምሮ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ገልጸዋል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩን እያሰሩና እያዋከቡ መሆኑን የንቅናቄው አስተባባሪዎች ለቢቢሲ ተናግረዋል። የጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት ውስጥ 25 ገደማ ህክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩንም ባልደረቦቹ ለቢቢሲ ገልጸዋል። ሐኪሞች፣ ነርሶች፣ ላብራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ ለድብደባና ለስርዓት እንደተዳረጉ ገልጸዋል። ንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉት ባለሙያዎች መካከል ዘጠኙ ሴት የጤና ባለሙያዎች ናቸው። ወዲህ ደግሞ አንዳንድ የዩኒቨርሲቲ ሆስፒታሎች ሬዚደንትና ኢንተርን ሐኪሞችን ግቢ ለቀው እንዲወጡ እያል ያስጠነቀቁ ነው። ማስጠንቀቂያ ከሰጡት መካከል ጎንደር ዩኒቨርሲቲ ሆስፒታል አንዱ ሲሆን በስራ ቦታ ላይ የማይገኙ ሬዚደንትና ኢንተርን ሐኪሞች ግቢ ለቀው እንዲወጡ በሰኔት ውሳኔ ማሳለፉን አስታውቋል። እንደ ሐዋሳና ወልቅጤ ያሉ የዩኒቨርሲቲ ሆስፒታሎች በተመሳሳይ ሁኔታ ኢንተርን ሐኪሞችን ከግቢያቸው ለቀው እንዲወጡ አድርገዋል። ሬዚደንትና ኢንተርን ሐኪሞች ግቢ ለቀው እንዲወጡ እየተገደዱ የሚገኘው የጤና ባለሙያዎችን ዘመቻ ተቀላቅለው የስራ ማቆም አድማ መምታታቸውን ተከትሎ ነው። ሩሲያና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ ተስማሙ። በሶስት ዓመት ውስጥ ለመጀመሪያ ጊዜ ፊትለፊት ለንግግር የተቀመጡት የሩሲያና ዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱም። በቱርክና በአሜሪካ ግፊት ኢስታንቡል ውስጥ ካረፍ ጀምሮ ለንግግር የተቀመጡት የሁለቱ አገራት ተወካዮች ባደረጉት የመጀመሪያ ቀን ንግግር በውጥረት የተሞላ እንደነበር ተነግሯል። ከዩክሬን ልኡካን መካከል ግማሽ የሚሆኑት አገራቸው በጥቃት ስር መሆኗን ለማመላከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተደራዳሪዎች መካከል መጨባበጥ ሳይኖር ግራና ቀይ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበር። በድርድሩ ጅማሬ ላይ የቱርክ የውጭ ጉዳይ ሚኒስተር ሃካን ፊዳን ባደረጉት ንግግር ሉካኑ ወደ ሰላም ውይይት ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች ብቻ እንዳላቸው አሳስቦ ነበር። ለሁለት ዓመታት ብቻ በቆየው ንግግር ወቅትም አለመግባባቶች ተፈጥረዋል። ሩሲያ አዲስ እና ተቀባይነት የሌላቸው ዕቅድ ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣናት ተናግረዋል። ይህም ተኩስ አቁሙ ላይ ለመድረስ ዩክሬን ከራሷ ግዛት ወታደሮቿን እንድታስወጣ ጭምር የሚጠይቅ ቅድመ ሁኔታ መቅረቡንም አመልክተዋል። ሁለቱ ሀገራት በጣም አስፈላጊ በሆነው ተኩስ ማቆም ላይ ከስምምነት ለመድረስ ባይችሉም እያንዳንዳቸው አንድ ሺ የጦር ምርኮኞችን ለመልቀቅ ተስማምተዋል። ይህ አስቸጋሪ በነበረው የመጀመሪያ ቀን ጥሩ ውጤት ነው ያሉት የዩክሬን ምክትል የውጭ ጉዳይ ሚኒስተር ሴሪያ ኪስሊ ላ። አንድ ሺህ የዩክሬናውያን ቤተሰቦች መልካም ዜና ነው ብለዋል። እስረኞች ልውውጡ በቶሎ የሚከናወን መሆኑን የጠቀሱት የዩክሬንን ልኡካን የሚመሩት የመከላከያ ሚኒስትር ሩስተም ኡሜሮቭ እስካሁን ቀኑን ባናውቀውም መቼ እንደሚሆን ግን እናውቃለን ብለዋል። እምረውም ቀጣዩ እርምጃ መሆን ያለበት የሁለቱ ሀገራት መሪዎች የሚያደርጉትን የቀጥታ ንግግር መሆኑን ገልጸዋል። የሩሲያን ልኡካን የመሩት የፕሬዚዳንት ፑቲን ረዳት ቭላዲሚር ዴሜስኪ ቡድናቸው በንግግር ሂደ መርካቱን መርካቱንና ግንኙነቱን ለመቀጠል ዝግጁ መሆናቸውን ተናግረዋል። ነገር ግን በዩክሬናውያንና በአውሮፓውያን ወዳጆች ዘንድ ሩሲያ ወደ ድርድሩ የመጣችው ተኩስ እንዲቆም ያለውን ዓለም አቀፍ ግፊትን ለማለዘብና የተጣለባትን ማቀቦች ለማላላት ዲፕሎማሲን ለጊዜው መግዣነት እየተጠቀመች ነው የሚል ስጋት አለ። ሁለቱ ሀገራት ለንግግር ቱርክ ውስጥ በተቀመጡበት ጊዜ ፕሬዚዳንት ትራምፕ ወሳኝ ንግግር በሳቸውና በፕሬዚዳንት ፑቲን መካከል የሚደረግ ነው ብለዋል። ትራምፕ ሐሙስ እለት ለጋዜጠኞች እንደተናገሩት ፑቲንና እኔ እስክንገናኝ ድረስ ምንም ነገር አይፈጠርም በማለት በሁለቱ ሀገራት ንግግር ውስጥ ወሳኝ መሆናቸውን አመላክተዋል። ነገር ግን ፑቲንና ትራምፕ መቼ እንደሚገናኙ የታወቀ ነገር የለም። የሩሲያው ፕሬዚዳንት ቃል አቀባይ ዲሚትሪ ፔስኮቭ የከፍተኛ ባለስልጣናት ንግግር በእርግጥም አስፈ አስፈላጊ መሆኑን ጠቅሰው ይህንን ለማዘጋጀት ግን ጊዜ እንደሚፈልግ ተናግረዋል። በፕሬዚዳንት ትራምፕ እና በፕሬዚዳንት ፑቲን መካከል ንግግር የሚደረግ ከሆነ የዩክሬኖቻቸው የመሳተፋቸው ሁኔታ ግን እርግጠኛ አይደለም።